በተለይ ደግሞ ለሁላችሁም ለወንድሞችም ለእህቶችም እንዲደርስ ፈልጋለሁ ማለት ነው። በአሁኑ ሰዓት ላይ ወንዶቹም ምግብ ስለሚሰሩ እነሱንም ጭምር ይመለከታል። ሁላችሁም ላይክ ሼር አድርጋችሁ ለሁሉም እህቶቼ ይሄ ነገር እንዲደርሳቸው ፈልጋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ እንዲናችሁ ሰላምናችሁን ይገውል ሰላም ነው አላስበኖ ታላ በያላችሁበት ሰላማችሁን የብዛልኝ ሀገራችንም ሰላም አድርግልን ያልኩኝ እንዲሰለምረው አዲስ ዶ መጥቻለሁ ማለት ነው። መግቢያ ላይ እንዳያቸው ጥባካቸው ቤቶቼ በተለይ አረብ ቤት ያላችሁ መዳም ቤት የምትሰሩ ቤቶቼ ነው የሚመለከተው። ለምን አብዛኞቻችን መዳም ቤት የምንሰራ ሰዎች ሰዎቹ ቶሎ ቶሎ በሉ ሲሉን እኛ ሳናቅ ራሳችን ላይ ያደጋል ስለሚደርስብን ማለት ነው። ታውቃላችሁ፣ እኔ ከዚህ በፊት መዳሜ ቶሎ በይ ብላኝ ራሴ ላይ የደረሰውን ነገር ቪዲዮ ሰር ይችላችሁ ሁላችሁም ታውቃላችሁ። እስካሁን ድረስ ስለ ጤና የምጠይቁኝ ያላችሁ ማለት ነው። እኛ ግን ሳናቅ እነሱ በሚያስጨናንቁን ሰዓት እየሰራን ያለው ነገር ራሳችን ላይ አደጋ ሊደርስብን ይችላል ማለት ነው። እህቶች ወላሂ እኛ አፍያ እያለን እንጂ መዳሞቹ የሚፈልጉን ሰዎቹም እንድንሰራላቸው የሚፈልጉት ጤና ሲኖረን ብቻ ነው የሚፈልጉን። ከዛ ውጭ ግን አውጥተው ነው የሚጥሉን ማለት ነው። ሌላ በቦታችን ይተካል፣ ግን እኛን የእኛን ጤና የሚመልስ ግን የለም ማለት ነው። ገብቷችኋል? አላህ ይጠብቀን እንጂ አብዛኛው ሰው ጤና ሲኖራችሁ ብቻ ነው የሚፈልጋችሁ። ትንሽ ስትታመሙ፣ በእጃችሁ ስታጡ የሚፈልጋችሁ አታገኙ። የምታውቁት የቅርብ ዘመናችሁ ብለ ችግሩ እንኳን የደረሳችሁለት ሰው ራሱ እናንተ ችግር ውስጥ ከሆናችሁ፣ ያንን ለፍታችሁ መስዋዕትነት ከፍላችሁ ያኔ በችግሩ ሰዓት የደረሳችሁለት ሰው ራሱ ከእናንተ ይርቃል ማለት ነው። ስለዚህ እባካችሁ ተጠንቀቁ ማለት ነው። መግቢያ ላይ እንደነገርኳችሁ እች ልጅ ላይ የደረሰው ነገር በጣም ልብ የሚሰብር እና በጣም የሚያሳዝን ነው። አላ ሙሉ አፊዋን ይመልስላት እና እህቶችም ከዚህ ነገር አላህ ይጠብቃችሁ ማለት ነው። ታውቃላችሁ መዳም ቤት ስንሰራ ዘይት ምናምን አለ። አብዛኛው ጊዜ ረመዳን የሚሆን አይሁን በዘይት የሚጠበስ ነገር አይጠፋም ማለት ነው። መዳም ቤት ስትሰሩ ገብቷቸዋል እነሱ ግን ቶሎ ምንግቡ ተሰርቶ እንዲቀርብላቸው እንጂ የእኛ ጤና አያሳስባቸውም። ተረጋጉ፣ ቀስ ብላችሁ ሲሩ እንኳን አይሉም። እናንተ እየሰራችሁ እንኳን ቶሎ በይ ቶሎ በይ ቶሎ በይ ብለው እያስጣድፋሉ። በዛ ሰዓት ደግሞ እናንተ ሳታውቁ እየሰራችሁ ያላችሁት ነገር እናንተ ላይ ተደፍቶ እንደዚች ልጅ አደጋ ውስጥ ልትገቡ ትችላላችሁ። አደጋ ሲደርስባችሁ እሳ ወይ ደግሞ እጃችሁ የሆነ ነገር ሲሆን እጃችሁን ስትቆርጡ ወይም ደግሞ ዘይት ሲደፋባችሁ አንፈልጋችሁም ብለው በእናንተ ቦታ ሌላ የሚሰራላቸው ይተኩና እናንተን አውጥቶ ይጥሏቸዋል ማለት ነው። አስቡት እንግዲህ በጣም ነው የሚያሳዝነው። እንደነገርኳችሁ ች ልጅ ዘይት ስትጠብስ እጇ ላይ ፈሶባት ነው ማለት ነው። እና አንድ ነገር ልንገራቸው እህቶቼ፣ ወላይ ዝጋ ቪዲዮ አልቀረስኩም። እንትን ዘይት የሚጠበስበት መጥበሻ ወይም ደግሞ ዘይት ምንትን የምናደርግበት መጥበሻ እጅ የሚኖረው አብዛኛው እጅ አለው። ድስት ላይ ሳይሆን ብዙዎቻችን ሳጅ ላይ ነው። ምንድን ነው የሚባለው? ሳጅ የዘይትም ዘይት የሚጠበስበት እጅ አለው እና እጁን ወደ ኋላ አዙሪት ከእናንተ በኩል ሳይሆን በዛ በኩል እንዴት ብዬ ላስረዳችሁን? ላይ ተረዱኝ። ሀባይ አንዳንድ አማርኛ ራሱ ይጠፋብኛል። እና እጁን ከናንተ ከእናንተ በኩል አታድርጉት፣ ወደኋላ አድርጉት ማለት ነው። እናንተ ሳታቁ ለምሳሌ ፈጠን ፈጠን ስትሉ፣ ወዲህ ወዲህ ስትሉ በእጃችሁ ነክታችሁ ጥላያችሁ ላይ ሊደፋባችሁ ይችላል ማለት ነው። እናንተ ፍጠኑ ስትባል ወላሂ እኛ ኮ ጭንቅላታችን ራሱ ይነቅላል አንዳንዴ። ለምን ከጨዋትና ከሴቷ እንትን ጭንቀት የተነሳ ወላሂ ብዙ ጊዜ እህቶቻችን ማረብ ቤት የጭንቅላት በሽተኛ የሚሆኑት ከጨዋትና ከጭንቀት ብዛት ነው ይህ በሽታ የሚመጣውና፣ እኔ አንዳንድ ጊዜ ወላሂ በጣም በጣም እናድዳለሁ። የሆነ ነገር ስትለኝ ራሱ ሳላስበው ጮኋለው ማለት ጮባታለሁ ሴትዋ ምን ሆነሽ ነው? እኔ እኮ እንደዚህ ነው ያልኩሽ እንደዚህ ነው ያልኩሽ። አንቺ እኮ ላንቺ ላይ መስለሽ ይችላል። እኔ እኮ ብዙ ጭንቀት ነው ያለብኝ እና አንቺ መተሽ ላይ ላይ ትጮሃለሽ። ምን ላድርግ? እኔ እኮ ስራ እየሰራው ነው። ቁጭ ብዬ ላይሽኝም ብዬ እጮሃለሁ ማለት ነው። አንዳንዴ ከመሬት ተነስቼ ማለት ነውና በዛ ሰዓት ደግሞ እሷ ለምንጮሽ እኔ ላይ ለምንጮሽብኝ? ብላ አንድ ብላ ከኔ መጣላት ትጀምራለች ማለት ነው። በዛ ሰዓት ከላስ አልፈልግም ከአንቺ ጋር መጫጮህ አልፈልግም እና ጭንቅላት ያሙኛል እና ስራይን ለስራበት ውጭልኝ ቢላታለው ማነ ቁጭ ትላለች ቁጭ አለች አላለች መልስ አልሰጣትም፣ ስትናገርም አልናገራትም፣ ጸጥ ስላት ትወጣለች ማለት ነው። ከመጥበቅ አንዳንድ አንድ ጊዜና ከዚህ በፊት የደረሰብኝ እነግራችኋለሁ። ወላሂ ሶስት ቦታዬን ሶስት ቦታዬን ተቀድጄ እንትን እኔ እንደ ህልም ነው የሚመስለው የደረሰብኝ ነገርና እነግራችኋለሁ። ቶሎ ፍጠኝ ብላይ ልጅዋና ከምቤት ልትወስድ ሊያልሰማችሁ ካላችሁ ነው አብዛኞቻችሁ ታውቃላችሁ። ስለዚህ ታሪክና እና አባያ ልበሺ ብላኝ አባያ አባያ ለማምጣት እየሮጥኩኝ ቶሎ በይ ብላ ስትጮህብኝ፣ ከዛ ከሷ ካጮኸት እኔ ለምሮ ጨላ ያላመጣም ብዬ እየሮጥኩኝ እንትን በላጡ ላይ ውሃ ስለነበረ አንሸራቶኝ ወደቅኩኝ ማለት ነው። እና በዛ ሰዓት እንትን የበሩ ጫፍን የበሩ ጫፍ ሁለት ቦታዬን ሰነጠቀኝ። ከዛ ደግሞ ይሄ ግርግዳው ከፊት ለፊት ያለ ግርግዳ አለ። እሱ ደግሞ አፍንጫዬን ሰበረኝ ማለት ነው። አፍንጫዬ ሁለት ቦታ ሆነ፣ ቆዳው ለቀቀ ማለት ነው። በዛን ሰዓት የፈሰሰኝ ደም እስካሁን ያዞረኛል። እስካሁን ትክክለኛ አይደለሁም፣ ረሳለሁ። ጭንቅላቴ ራሱ እንትኑ የመታኝ ማለት ነው፣ ግርግዳው የመታኝ እስካሁን። ወላሂ ብዙ ነገሮቹን ረሳለሁ። ስልኩን ራሱ በእጅ የይዤው አንዳንድ ጊዜ ቆም ይፈልጋለሁ ማለት ነው እኔ ከዛ ደግሞ ይሄው አፌ ላይ የደረሰብኝ ፊቴ ላይ የተሰነጠቀው ቦታ ተሰፍተዋል። አልሐምዱሊላ ረብልአለሚን ይሄ ራሱ ለአላህ ምን ይሳነዋል? ቀለል አድርጎልኛል። በዛ ሰዓት ጥርሴን ተሰብሬ ቢሆን እጄን ተሰብሬ ቢሆን አስቡት። ይሄ ቆዳው ብቻ ነው የተሰነጠቀው፣ ግን ተሰፍተዋል። አሁን ህመም ቢሰማኝም አልሐምዱሊላ። ግን ወገቤ አጥንቱን መሬቱ ስለመታኝ እስካሁን ያመኛል። የበፊቴ ሌለብኝ በሽታ መቶብኛል ማለት እንደ አሮጊት እንአጥንቴ ራስ ቆቆቆቆ ይላል፣ ስነሳ ማለት ስተፍሩላ የዚ ሀገር እኮ ስራ ጩኸት ብሎ የገላችልን ብሎን ፈቶታል ማለት ነው። እና አሁን ግሬ የራሱ ስነሳ ሀገራችን ላይ ማለት ነው እንትን ያረጁ ሰዎች እንኳን እንደዚህ አጥንታቸው አይጩሁም። የኔ ሲጩህ ብታዩት ማለት ነው። እና አንዳንድ ጊዜ ወረቀት ነው እንዲ ከውስጥ ያለው ብዬ እስከማስብ ያደርገኛል። እና እንደ ነገርካቸው እህቴዎቼ ራሳችሁን ጠብቁ። እነሱ ቢጮባችሁ ራሱ እናንተ ተረጋግታችሁን ለመስራት ሞክሩ ማለት ነው። ለምን እነሱ ስራውን እንዲሰራላቸው እንጂ እናንተ ጤና አያሳስባቸውም። እናንተ ተረጋግታችሁ ቀስ ብላችሁ ማንም የሚፈልጋችሁ ማንም ምንም ሚላችሁ ጤና ሲኖራችሁ ብቻ ነው። አላህ ሙሉ ጤናችሁን ይጠብቅላችሁ፣ ከክፉ ነገርም አላህ ይጠብቃችሁ። በነገራችን ላይ ና ሀባይ ቤ ባካችሁ ራሳችሁን ጠብቁ። እቺ ልጅ ሙሉ እጇን ተቃጥላለች። ከዚህ በኋላ ይሄ እንትኑ ውሃ የቋጠረው ቦታ ቢፈነዳ ምን ያክል ስቃይ እንዳለው አስቡት። እኔ ከዚህ በፊት ተቃጥያለሁ ሶስት የአራቴ ተቃጥያለሁ። እጄ ራሱ አሁን ወላ ባሳያችሁ ማለት ነው ያልተቃጠልኩበት ቦታ የለም። ገብቶቻን ሁሉም እጄ እንትን አለበት ጠባሳ አለበት ማለት ነው። ሁሉም ቦታ እጄ በአጠቃላይ ጠባሳ አለበት። አሁን ደግሞ እሷን ሶት ፊቴን ፊቴ አፍንጫዬ፣ ከንፈሬ ሁሉም ጠባሳ አለው። በቃ በዚህ ከወደቅኩ ጀምሮ አፌ ጠባሳ አለው። ጉንጬ ጠባሳ አለው። አፍንጫዬ ጠባሳ አለው። የተሰፋውት ማለት ሶስት ቦታ ፊቴ ላይ ጠባሳ አለበት እና እግሬ ላይ ራሱ እንትን ፉሩን እያጠብኩኝ እንትን ፉሩኑን ከውስጥ አውጥቼ በላጡን እያጠብኩኝ ከዛ እንትን አንሸራቶኝ ወድቄ የፍሩኑ ጫፍ ግሬን ሰንጥቆኛል ማለት ነው። እሱ ራሱ እስካሁን ይኸው ስንት አመቱ እስካሁን አለ። አሁን ራሱ ከእናንተ እያወራው እያየሁት ነው ምልክቱን። እና እንደገና እጄን ደግሞ እንትን አንድ ነገር ልንገራችሁ። አባይቢ ማለት ነው እንትን ተልጅ ወይም ደግሞ በረዶ ውስጥ ያለ ድጃጅ አውጥታችሁ ለመቁረጥ አትሞክሮ ባካችሁ። ወላይ ሳታስቡት እጃችሁን ልትወጉ ትችላላችሁ። ወላይ ሳታስቡት ማለት እኔ የታልጁ ታልጅ የሆነን በቃ ከበረዶ አውጥታ ቁረጭ ያለችኝ ማለት ነው። አዲስ እንደመጣውኝ ገና አንድ አመት ምናምን ነበረ፣ እዚህ አገሬ ከገባው ያሁን የዛሬ አስራ ምናምን አመት እስካሁን አለ ጠባሳው። ለዛ ነው የምነግራችሁ እና ከዛ ከተልጅ አውጥ ትንሽ ብቻ ነው እንትን ተልጁ ሄዶ እንዳለ እንትን ነው በቃ። እንዴት ብዬ ላስረዳችሁ? ብስምላይ ታልጅ ነው በቃ ታልጅ በረዶ ነው እና ከዛ እንዴት ብዬ ልቁረጠው? ከዛ እሱን ልቆርጥ እየታገልኩን በእጄ ሰካሁት ማለት ነው። በአንዱ እጄ እዤ በአንዱ እየቆረጥኩን ማለት ነው። አንዱን እጄ እንትን ሳላስበው እጄን ውስጡን እንትን አረኩት ማለት ነው። ያ እንትኑን ቢላዋው ከዛ እሱን እንትን ድጃጁን ቆርጣለው ብዬ በምታገልበት ሰዓት በእጄ ውስጥ እጄ ሰካሁት ማለት ነው። እጄን መሀል መሀል እጄን እንትን እንትኑ ተወጋኝ ማለት ነው። እንትኑ ብስምላ ረማን ራሂም ቢላዋው ቢለዋው ገብቷችኋል? ስኪል ልበል በቀ። ብዙ ጊዜ እኮ የእኛ ቋንቋ ራሱ እየጠፋብኝ ነው። በተለይ ደግሞ አማረኛ ሁለተኛ ቋንቋ ስለሆነ በጣም አስቸጋሪ ነው እና ብዙ ጊዜ እተባተባለሁ ብዙዎቻችሁ ታውቃላችሁ፣ የምትስቁብኝም አላችሁ። እና እጄ ላይ ተሰካብኝ እንትኑ በቃ ወጋኝ ማለት ነው። ከዛ እንዳለ ደም ፈሰሰኝ። በዛ ሰዓት ሙቀት ነው ምንድን ነው፣ በቃ ያላሰብኩት ነገር። እስካሁን ይኸው ጠባሳው አለ። ሐኪም ቤት ሄጄ ተሰፍቼ እንትኑ፣ እንዳለ ስክኑ ውስጥ ነው የገባው፣ ጭንቅላቱ ውስጥ ላይ ገብቶ ሰነጠቀኝ። መኗ አጥንቴን ብቻ ነው ያልሰበረው እና ብዙ ችግር አጋጥመኛል። በነገራችን ላይ ይህ ችግር ደግሞ መቅጠሙ ብዙ እንዲማርክ ብዙ ነገር እንዲጠነክር በቃ ጠንካራ እንድሆን አድርጎኛል። በነገራችን ላይ እና አልሐምዱሊላህ። ለማንኛውም ሀባሂቤ ራሳችሁን ጠብቁ። የዛሬ ቪዲዮ ይህንን ይመስላል። እንሻላ ቀጣይ ቪዲዮ ደግሞ አዳዲስ ቪዲዮዎች የምለቅላችሁ ሆናል። በጣም ምርጥ ምርጥ ቪዲዮዎች አሉና ላይክ አድርጎ ሀገርም ስገባ ሀገር ያለውን ነገር እንሻላ የምነግራችሁ ሆናል እና ምን ባስም ሄጄ ያለውን ነገር ምን እንደሚያስፈልገኝ ምን እንዳደረግኩኝ ለብዙዎቻችሁ ትምህርት ስለሚሰጣችሁ ያለውን ነገር ሁሉ ነግራችኋለሁ። እንሻላ ለቀጣይ ደግሞ እናንተ ሀገር ለመግባት ስታስቡ ምን አይነት ነገር ለእናንተ እንደሚያስፈልጋችሁ ምን እንደሚሉኝ ሁሉንም ነገር ለእናንተ ነግራችኋለሁ ማለት ነው። እንሻላ ለእናንተ ቀለል እንዲልላችሁና አውቃችሁት እንድትሄዱ ይጠቅማችኋል ብዬ አስባለሁ። ሀባይቢ አላህ ይጠብቃችሁ፣ ሰላማችሁ ይብዛልኝ። ወዳችኋለሁ፣ ከኔ በላይ ደግሞ አላህ ይውደዳችሁ። ቪዲዮውን ግን ላይክ፣ ሼር ማድረጋችሁን አትርሱ። ለቤት የመድሰው ናችሁ፣ ሰብስክራይብ አድርጉ። ነባሮቹም ደግሞ አላህ ይጠብቅልኝ፣ ሰላማችሁ ይብዛ፣ እድሜና ጤና ይስጥልኝ እያልኩኝ ቪዲዮዋን ግን ላይክ ማድረጋችሁን አትርሱ። ቻናሌንም ሰብስክራይብ አድርጎ አበረታቱኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።